ሰላም ሰላም ውድ የተከበራችሁ የአስቴር ቻናል የቤተሰቦች እንዴት ናቸው? ደህና ናችሁ? ያለውላችሁ እግዚአብሔር የተመሰገነ ይሁን። ዛሬስ ምን ይዤላቸው መጣው? እንግዲህ ቪዲዮን እነ ሩቲና እነ አብርሽ ጀመሩት። እንግዲህ ጀመሩ ጀመሩ። ነገሮቹን እነሱ ተመካክሮ መፍታት ነበረባቸው። ነገር ግን እነሱ አንደኛ ነገር እኔ የምናድጅበት አብርሽ ላይ ነው። አብርሽ ሩታ ስትረጋጋ አብርሽ ይጮዋል። በቃ መረዳቱ አይፈልግም። ሩቲ አብርሽ ደግሞ እሺ ብሎ ዝም ስለ ሩቲ ማጨው ትጀምራለች። እንደዚህ እኮ ሰው ልጅ እንዴት ነው ተቀባብቶ ማለት በቃ ነገሩንም ምፈታ እኔ እኮም ገርመኝ። አንደኛ ነገር ደግሞ ወንዶች ናቸው የምብስባቸው፣ ወንዶች በጣም ምንም የምብስባቸው፣ ግን ምን ነው ቁርጣት ሆድ ምን እንለቅባቸው እናንተ ግን ማለት ነው። እንዴት በስርዓት እኮ እሷን መረዳት አለብህ። በነሰ ሰረስራት እኮ እሷ የምትለውን ነገሮችን መውራት አለብህ። ይሄ ልጅ ራሱ ከናን ከናን ትስት እንግዲህ እውነት ለመናገር ይሄ ልጅ ባይኖሮ ዛሬ አብሮሽም አይቀርም፣ ሩታም ትሄዳለች። የምፈጠረው ነገር ትልቅ ነው። በዛ ላይ ልጅቷ እርጉዝ ናት። ማለት እሷ የኒ ነገር ቢፈጠር ልጅዋ ላይ ፀጸቱን አይችሉም። እነዚህ ሁለት ልጆችም አንድ አይሆኑም ማለት ነው። ሁሌ ሁሌ ከውስጣችን የማይጠፋ ነገር ነው። እንግዲህ የሰው ነፍስ ነው ይዛ ያለችው ልጅቷ እንዴ እንዴት ነው አብርሽ እሷን የማይረዳት? እርጉስ ናት፣ በዚህ ሰዓት አንተ ነው የምታስፈልገው እያለ ማለት ነው። ስለዚህ ልቀበል አልቻለም። አብር አብርሽም ማለት ነው በእኔ መኪና ግን አትሄጂም፣ በሌላ መኪና ነይት ብሎ እሷ ተናድዳ፣ በዚህ ሰዓት ብትሄድ በኋላ ላይ መሰጠት ነው። ነገሮቹን ደግሞ እኔ እጅ አላስተካክልም ብለዋል። እጅ አላስተካክልም፣ እንደዚህ ማለት የለብህም እንደው የእሷና የአንተ ከሆነ ግዴታ ነገሮችን መፍታት አለብህ፣ እንጂ አልሄድም። ጠጸጽተሽ እኮ ይቅርታ ብለሽኝ ሂጂ ብትኝ አልሄድም እግዚአብሔርን አለ እን ለሮታ ብቻ የምጥሮ ነው እንደሚመስለህ፣ የራስና የእሷ ከሆነ ግዴታ ነው። መቼም አንተ እና እሷ አንድ ናቸው። ስለዚህ መስተካከል ያለብህ፣ እንደዚህ ማለት የለበት። እንደዚህ አይነት መልስ የራሱ መስጠት የለበት። ለእሷ ማረዳት አለብህ ምንም ቢሆን ምንም ማለት ምን ማለት ነው? ይህን የኔ ብቻ ይሰማልኝ የምትሉ ወንዶች ማለት ነው። ጉድ እኮ ነው። ስለዚህ መቼም እንደ ዘመሆነ እንደ ዘመሆነ እቀራለሁ ግን አልሄድም ብለዋል። አብርሽ ሄደ እዛ ልጅቷን አይተሃል ምናምን ስለው አላየውም እግዚአብሔርን ክናትን ያሰኝ ብለዋል። እንግዲህ እንደዚህ ብሎ መቼም እንደዚህ ሚሎ አብርሽ ከዋሸ፣ በቃ እኔ እንጃ፣ የመጨረሻ ውሸታም ነው ብዬ ነው የሚያስበው። እንግዲህ የወደ ቪዲዮም አቀባብሮ እሱም መስሎ ሊኮለት ይሆናሉ። አውቆ አንድ ላይ አይተናል ብሎ እነሱን ለመጣላት እንደዚህ ሆን ብሎ የተደረገ ነገር ይሆናል። ልጅቷ ፍቅረኛ አላት። አይታችሁ ከሆነ አብረሽን ከተወች ሌላ ፍቅረኛ ጀምራለች። ዩቱቡን ለመሳደግ እነሱን ለመጣላት ሆን ብሎ የጀመሩት ነው እንጂ እስከ ዛሬ ድረስ እቺ ልጅ ራሱ አይኔ ላትም እንዲ አታይም እንዲ ሆን ብሎ ድራማ ሊጀምሩባቸው ወይ ደግሞ ቻናላቸውን ለመሳደግ ነው። ሰው ልጅ በዚህ ሰዓት የሰው ልጅት እራሱ እያጠፋ አይደል እንዴ እንኳን እነዚህን ባለትዳሮችን የሚያጣሉትን ተውትን ነው ማለት ነው። እና የፈለገውን ነገር አድርጎ በጥብጦ ዩቱባቸውን ማሳደግ ነው የፈለጉት ሌላ ነገር ሳይሆን ማለት ነው። እነዚህ ልጆች ደግሞ የሆነ ነገር ኩሽ ባለ ቁጥር መጣላት ነው ያንን መጣላት ሳይሆን ሰው ልጅ ተመካክሮ ተነጋግሮን ነገሮችን ማፍታት ነው ግን እነሱ እንደዚህ እያደረጉ አይደለም። አብርሽም እየተረዳ አይደለም። ሩታም ለአብርሽ እየተረዳች አይደለም። እዚህ ሚዲያ ላይ ይመጣሉ ይበጠብጣሉ፣ ማለት ነው። ሰው ግን ከኋላቸው እናንተን ይበጥብጦ እየሳቀባችሁ ነው። እናንተ ህፃን ልጅ ነው፣ ህፃን ልጅ፣ ህፃን ልጅ ናችሁ እንዴ? ለልጆቹን ለልጃችሁ አታስቡም እንዴ? ነገሮችን ፍቱ፣ ቁጭ ብላችሁ ተመካክሩ ብሎ አቤላ እንግዲህ ያዘ። አቤላ ባይዛቸው እዩት እንግዲህ ምን እንደሚፈጠር መሃላችሁ ላይ ይሄ ልጅ ከእናንተ እንጃ አላውቅም። ሰው ልጅ እኮ ስላደገ ስለትንሽ ስለሆነ ብቻ ግን አይደለም፣ ዋና አስተሳሰቡ ነው። ሩታና አብረሽ አንድ አይነት ናቸው፣ በቃ ማለት በምንም እንጃ አይገባቡ አነጋገር ላይ ማለት ነው። በእርግጥ እሷ ላይም አይፈረድም፣ እሷ ያየችው የው ስለ ዋሸ ነው፣ ደጋግሞ ስለሚወሸ አንድ ሰው ደግሞ ከዋሻችሁ ከምሬ ነው መለሳቸውን ለማመን በጣም ነው የሚከብደም በጣም ማለት ነው። ስለዚህ እሷም ስለተዋሸች ነው። እኔም በሷም አልፈርድበትም። ነገሩን መፍታት አለብን። ምንም ቀልድ ራሱ ቢሆንም መነገር ነበረብን ስለ ዋሽካ ዛሬ ይህንን ሁሉ ቪዲዮ ስለወጣ፣ አዎ የድሮ ፍቅረኛ የነበረች ሩታ መርጬ ያገባው ነው አለ። ስለዚህ ይሄ ሁሉ አላለም ነበረ። ደግሞ ሄዳለሁ ሄዳለሁ ሄዳለሁ፣ ሰላም ስኖር አይደል እንደሚሄደው አሁን አሟታል። አይታችሁ ከሆነ መጨረሻ ላይ እንደውም ሮጣ ወደ ላይ እያላት ነው ሮጣ ወደ እንትን ገባች። ስለዚህ ልጆታን እያመማት እንደዚህ ሁርጉን ሆኖ እንደዚህ መበሳጨት ጥሩ ነው። ኧረ እንግዲህ ነገሩ ታ ቡቅተዋል። በቃ ተጀምረዋል፣ ትልቅ ድራማ ተጀምረዋል። ሰው እነሱን ይነካሉ፣ ኮሽ ያደርጋሉ፣ ከዚያን ደግሞ ዩቱባቸውን እያሳድጋሉ። እነ አብረሽ እና እነ ሩቲ ደግሞ እዚህ ጋር ይጣላሉ፣ ከኋላቸው ደግሞ ያጣለ ሰው ዞር ብሎ ይስቃል ማለት ነው። እንግዲህ ተፈቶ ወይ ልጅቷም ነገ ትመጣለች ተብለዋል። ትላንትና ነው፣ ይሄ ከትላንትና የተቆረጠ ቪዲዮ ስለሆነ ዛሬ መታ ትሆናለች። ዛሬ መጥታ ወይ ደግሞ ነገሮቹን ተነጋግሮ ፈቶ አብሽም ሄዶ ይሆናል አናቅም። እንግዲህ የነገ ቪዲዮ ምን እንደሚሆነው ደግሞ እናያለን።